ፕሪሚየር ሊግ መቀላቀል የማናቸውም በታችኛው ሊግ እርከን ላይ ለሚገኙ ክለቦች ትልቅ ሕልም ነው። ከዓመታት ከባድ ፉክክር በኋላ ድል ሲመጣ ደስታውም ቢሆን ወደር የለውም። በነገሌ አርሲ እግር ኳስ ክለብም የተመለከትነው ይህንኑ ነው። አሁን የአካባቢው ሕዝብ በኢትዮጵያ ፕሪሚየር ሊግ የሚሳተፍ ትልቁን አምባሳደር አግኝተዋል። ክለቡ በታሪክ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን ተከትሎ የቡድኑ አባላት የነገሌ አርሲ የስፖርት ወዳዱ ሕዝብ ስሜት ልዩ ነበር። የ2017 የኢትዮጵያ ከፍተኛ ሊግ አጠቃላይ አሸናፊው ነገሌ አርሲ ሸገር ከተማን ድል አድርጎ አመቱን በዋንጫ አጠናቋል በዚህም ታሪካዊ ድል ጮቤ ያስረግጠው የአካባቢው ማህበረሰብም ዝናብና ፀሀይ ሳይበግረው ከከተማዋ ረዥም ርቀት ተጉዞ ደማቅ አቀባበል አድርጓል እንዳለ ህዝቡ መንገድ ላይ እንዳለ ቆሞ ነው ዛሬ ይሄ ህዝብ አስሮ ላይ የወጣ ህዝብ ነው ቆሞ በትግስት በደስታ የጠበቀው ይህ በቃ ምን ሊገራችሁ የሌለ ደስታ ነው ውስጣችን የተሞላው ስለዚህ ዛሬ እንደገና እንደተፈጠረኩ አድርጌ ነው የማስበው አርሲ ነገለ ሻምፓን በመሆኗ በጣም ደስ ደስ ብያለሁ፣ ተደስቻለሁ። ለዛ ነው እዚህ የተገኘሁት። በጣም ደስ ብሎኛል። ቀላ በጣም ደስ ይል ነበር። እኔ እንዲህ አልጠበኩም፣ እንዲህ ዓይነት አቀባበልም አልጠበኩም። በጣም ቆንጆ ነበር፣ በጣም ደስ ይል ነበረ። በአቀባበሉ በርከት ያሉ የክለቡ ደጋፊዎችና የከተማው ባለሀብት ባቱ ከተማ ድረስ በመምጣት ጭምር አቀባበል ያደረጉ ሲሆን አባገዳዎች ሀደ ሲንቄዎችን ጨምሮ የከተማው ሕዝብ በነቂስ በመውጣት በነጌሌ ከተማ በደማቅ ተቀብለዋቸዋል። በዝግጅቱ ለመታደም ማልደው ወደ ስፍራው ያቀኑት የቡድኑ አባላት ፍጹም ያልጠበቁትም ነገር ነበር የሆነው። አረ አቀባበሉ ቃላት ቃላት ነው የሚያንሰው ለመናገር በጣም ነው ደስ ያለኝ እና እናቶች ትናንሽ ልጆች እህቶችም እንዳለ ወጥቶ ቡልቡላ ድረስ ነው እንግዲህ እንዳያቸው የተቀበሉ እና እኔ በጣም ደስ ብሎኛል። እንደዚህ አልመሰለኝም። እዛ ሻምፒዮን ስመጣ በቃ እዛች ዋንጫ ስምን ብቻ ያለው ነገር ስሜት ነበር ይመስለኝ። እዚህ በቃ እኔ አቀባ የህዝቡን አቀበል ሰ በቃ እኔ እንደዚህ አይነት ነገር ያለ አልመሰለኝም ነበር። ብዙ ነገር ሰምተን ነበር፣ ግን በዚህ ልክ ጭራሽ አልጠበኩም፣ በጭራሽ አልጠበኩም እና በጣም አስደንግጦኛል፣ በጣም አስገርሞኛል። ለህዝቡ ደስታ እንዲሆን ነው እመኛው። በጣም እግር ኳስ ወዳጅ ናቸው። በቃ ይሄ ስጦታ ለነሱ ይሆን፣ በጣም ደስ ብሎኛል። እንደ ሀገር ልጅም በጣም ደስታ ተሰምቶኛል እና ብዙ ጊዜ ደግሞ እየሞከረን ሁለተኛ ሶስተኛ ሁለተኛ ሶስተኛ ነበር መጣ አሁን ደግሞ ያው ተግተን ሰርተን አሳክተነዋል። በጣም ደስ ብሎኛል። ፕሪሚየር ሊግ ማለት የተጫዋቾች የሁሉም ህልም ነው ማለት በጣም ከባድ ነው እንደሚታዩ አይደለም። በጣም ፈታኝ ስራዎች አሉት፣ ግን ያ ፈታኝ ስራዎችን ደግሞ በትጋት ነው የጨረስ ነው። ሱፐር ሊግ ላይ በጣም ስለቆየ ፕሪሚየር ሊግ ላይ ለመግባት ያለን በጣም ከፍተኛ ፍላጎት አለን፣ እና ዘንድሮ ደግሞ ወስነን ፕሪሚየር ሊግ መግባትና መግባት ብቻ ብለን ነው የተነሳ ነው። እሱን ደግሞ ፈጣሪያችን እየለመን ከፈጣሪ ጋር አሳክተናል። እጅግ በጣም ቻሌንጅ የነበረው በጣም ከባድ የሆነ ውድድር ነበር። በልጆቻችን ጥንካሬ እግዚአብሔር ምራርቶን እንግዲህ ሻምፒዮን ለመሆን በቅተናል ማለት ነው። እጅግ በጣም ደስ ብሎናል። ብዙ ተጨንቀናል፣ ብዙ ጠራደር ነበረው። ቀላል አልነበረም እዚህ ጋር ስንደርስ እና እግዚአብሔር ነው ሁሉን ያደረገው ብዬ አስባለሁ። ምስረታውን በሁለት ሺ ያደረገውና አሁን በብቸኝነት የምዕራብ አርሲ ተወካይ ክለብ መሆን የቻለው ነጌሌ አርሲ በታሪክ ሰሪ ትውልድ አዲስ ታሪክ ጽፏል። በቀጣይም ክለቡ በኢትዮጵያ ፕሪምየር ሊግ ተፎካካሪ እንዲሆን አስቀድሞ አስፈላጊው ስራዎች እንደሚሰሩም ነው እየተገለጸው።